ሰላም ሰላም የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገንኛ በጣም ደህና ነን እነሆ ዛሬም በአዲስ ጠቃሚ በሆነ ስራ መጥቻለሁ ቪዲዮውን እስከ መጨረሻው እንድታዩ ከወዲሁ አክብሮታዊ ግብዣዬ ነው ከኬሚካል ነፃ የሆነ ዲዮድራንት ባለ ብዙ ጥቅም ወጪን ቆጣቢ የብብትን መጥፎ ጠረን ድራሹን የሚያጠፋ ተፈጥሯዊ ዲዮድራንት በተለያየ ምክንያት የጠቆረ የበለዘ ብብትን ይሄ የብብት ጥቁረትን ጭምር የሚያስወግድ እንዲሁም እርጥበትን የብብትን ላብን በመምጠጥና በዘለቄታው ደረቅ እና ንጹህ ጠረን እንዲኖረን የሚያደርግ የሚረዳ በአጠቃላይ ቀለል ያለና ተስማሚ የሆነ ለማዘጋጀትም እጅግ በጣም ቀላል የሆነ የተፈጥሮ ዲዮድራንት በቤት ውስጥ በቀላሉ አዘጋጅተን ወደ ነው በቃ በጣም ተመችቶን ልንጠቀም የምንችለው የተፈጥሮ ዲዮድራንት ወይም ኦርጋኒክ የሆነ ዲዮድራንት አዘገጃጀትን ነው እነሆ በዚህ ቪዲዮ የማጋራችሁ። ወደ አዘገጃጀቱ እንሄዳለን። እንግዲህ ለማዘጋጀት የምጠቀማቸው ግብዓቶች አራት ግብዓቶች ናቸው። እያንዳንዱን ግብዓት ለክቼ ነው ማዘጋጀው ማለት ነው ምክንያቱም በምናዘጋጅ ሰዓት እንደምንፈልገው እንዲሆንልን ለክተን እያንዳንዱን መጠኑ ለክተን መሆን አለበት ማለት ነው እና በመጀመሪያ የማካትተው የምጠቀመው ግብዓት ቤኪንግ ሶዳ ነው። ቤኪንግ ሶዳ በመቀጠልም በተመሳሳይ መጠን የማካትተው የኮኮናት ኦይል ነው። ናቹራል ቨርጂን ኮኮናት ኦይል አካትታለሁ ይህንንም ለክቼ ማለት ነው። እና ያው ብርድ ትንሽ ያዝ ስላደረገው ነው እንደዚህ የረጋውና ቅቤ መሰለው እንጂ ኦይል ነው ዘይት ነው፣ የኮኮናት ዘይት በተመሳሳይ መጠን ለክቼ በማዘጋጀው ሳህኑ ላይ እጨምራለሁ። እንዲሁም በመቀጠል ቀጣዩን ግብአት እንዲሁ ለክቼ አካትታለሁኝ ማለት ነው እና እያንዳንዱ እነኚህ ግብአቶች ለማዘጋጀት እየተጠቀምኳቸው እያካተትኩኝ ያለሁት ግብአቶች ለዲዮድራንት አላማ ልንጠቀመው የምንችላቸው ግብአቶች እና እያንዳንዱ ተያያዥነት ጥቅምን የሚሰጡ ናቸው። እና በሶስተኛ ደረጃ የምጠቀመው ግብአት የኮርን ስታርች ነው፣ የበቆሎ ዱቄት ማለት ነው። እሱንም እንዲሁ ለክቼ እጨምራለሁ። እንግዲህ ይህንን ዲዮድራንት ለማዘጋጀት ግብአቶቹን እንዳልኳችሁ ተመሳሳይ መጠን መሆን አለበት። በዛ አድርገን ብዛት ያለው ዶድራንት ለማዘጋጀት ከፈለግን የሁሉንም መጠን መጨመር ነው። ወይም ደግሞ አነስ ያለም ለማዘጋጀት ከሆነ የፈለግ ነው የሁሉንም መጠን በተመሳሳይ መጠን ማሳነስ እና መጨመር ነው። እና ኮርንስታርቹንም እንዲሁ ለክቼ አካትታለሁኝ ማለት ነው እና እንደዚህ ለክተን መጨመራችን ተመሳሳይ የሆነ እንደምንፈልገው ያለ ግብአት እንዲሆንልን እንደ ክሬም የሆነ ውጤት እንዲሰጠን ነው። በመጨረሻ በምናዋህደው ሰዓት ዲዮድራንቱ ትክክለኛ ዲዮድራንት እንዲሆን ነው። ምክንያቱም ሁሉንም በምንፈልገው መጠን እንደፈለግን ማለትም ሳንለካ ካካተትን እንደምንፈልገው እንደ ዲዮድራንት ላይሆንልን ይችላል፣ መጠኑ የተለያየ ከሆነ ማለት ነው። እና ኮርን ስታርቹንም በዚህ ሂደት ለክቼ ካካተትኩ በኋላ በመጨረሻ የምጨምረው የዝንጅብልና የሎሚ የሁለቱም ግብአት አንድ ላይ የተዘጋጀ ኦይል ነው። ሶስት ማንኪያ አካትታለሁ። ይህም ኦይል በቤት ውስጥ የተዘጋጀ ነው። የዝንጅብልና የሎሚ አስፈላጊ የሆነ ዘይት ነው። ይህም እንግዲህ እንደ ሌሎቹ ግብአቶች ለዲዮድራንትነት አላማ የምናካትተው ልንጠቀመው የምንችለው የዘይት አይነት ነው። እንደዚህ ከግብአቶች ጋር አካተን ለመጠቀምም እንዲሁም ዘይቱ እራሱ አሁን የተጠቀምኩት ያካተትኩት ዘይቱ የዝንጅብልና ወይም የሎሚ አንድ ላይ የተዘጋጀው ዘይቱ ብቻውን ራሱ በብብታችን ላይ በመቀባት እንደዚህ ብቻውን በመቀባት የብብትን ጠረን ለማስወገድ ብቻውን ራሱ የሚሆን ነው። ምክንያቱም መጥፎ ጠረንን የማስወገድ ባህሪ ስላለው አንቲ አንቲ አንቲ ፈንገስን አንቲ ባክቴሪያነት ይዘት ያለው ስለሆነ ጠረንን ለማስወገድ አላማ የሚውል ዘይት ስለሆነ ማለት ነው። እንዲሁም ደግሞ አሁን ካካተት ናቸው ግብዓቶች ጋር አካተን ደግሞ ስንጠቀም እጅግ በጣም ውጤታማ የሚያደርግ ትክክለኛ የሆነ ዲዮድራንት ኦርጋኒክ የሆነ ዲዮድራንት በጣም ጠቃሚ የሆነ እንደምንፈልገው አይነት ልክ በፋብሪካ ደረጃ የሚዘጋጅ ነገር ግን ያው በፋብሪካ ደረጃ አንዳንድ ነገሮች ሲዘጋጁ ኬሚካል ፍሪ ላይሆኑ ይችላሉ እንዲቆይ ተብሎ ወይም ለተለያየ ዓላማ የሚካተቱ የኬሚካል ነገሮች ሊኖሩ ይችላሉ። ይሄ ግን ከኬሚካል ነፃ የሆነ ኦርጋኒክ የሆነ የዲዮድራንት ነው ማለት ነው። እና በደንብ እስኪሟሟ ድረስ ሁሉም አንድ ላይ እስኪዋሃድ ድረስ ነው በደንብ ያዋሃድኩት እያዋሃድኩት እየቀላቀልኩት ያለውት ስሙዝ እስኪሆን ሶፍት እስኪሆን ልክ እንደ ክሬም ያለ በቃ እስኪሆን ድረስ በደንብ መቀላቀል ማዋሃድ አለብን። ልክ ስናዋሃድ እንዳያችሁት ለስለስ ያለ እንደ ክሬም የሆነ በጣም ሶፍት የሆነ ውህድ ይወጣዋል ማለት ነው፣ ዲዮድራንት ይወጣዋል ማለት ነው። በስተ መጨረሻ እንግዲህ ይህንን ዶድራንት ለማዘጋጀት በመጀመሪያ እንዳያችሁት ያካተትኩት የቤኪንግ ሶዳ ነው። ቤኪንግ ሶዳም ዘርፈ ብዙ ጥቅምን የሚሰጥ በምግብነት በዳቦ በኬክ በተለያዩ ነገሮች ውስጥ አካተን የምንጠቀመው ትሪትመንት ምንድን ነው? እሱ ግብአት ነው። እንዲሁም ደግሞ ለዲዮድራንትነት አላማም አካተን ልንጠቀመው የምንችለው ጸረ ባክቴሪያነት፣ ጸረ ፈንገስነት ባህሪ ያለው እና ባክቴሪያዎችን አንዳንድ አላስፈላጊ የሆነ መጥፎ ጠረንን ለማስወገድ ኃይል ያለው ግብአት ነው በተለይ ደግሞ በላብ ውስጥ ያለውን ይሄ መጥፎ ጠረን ከላብ ጋር ተያይዞ የሚከሰት መጥፎ ጠረንን ያጠፋል። እንዲሁም ደግሞ እንዳይፈጠር መጥፎ ጠረን እንዳይኖር ራሱ የመከላከል ስራንም ጭምር የሚሰራ ግብአት ነው። ሌላኛው ግብአት እንዳያችሁት ያካተትኩት የኮኮናት ኦይል ነው። የኮኮናት ኦይልም ለተለያየ አገልግሎት የሚውል የተፈጥሮ ምርት ነው በዲዮድራንት ውስጥ አካተል ልንጠቀመው የምንችለው እና በውስጡ የተፈጥሮ ንጥረ ነገሮችን የያዘ ነው። እና ባክቴሪያዎችን ይዋጋል። ቆዳን ለማለስለስ ንጹህ ጠረንን ለመፍጠር በተጨማሪም ደግሞ ጸረ ፈንገስነት፣ ጸረ ባክቴሪያነትም ይዘት ስላለው ንጽህናን ለመጠበቅ በጣም ፍቱን መፍትሄ ሰጪ የሆነ ኦይል ነው። ስለዚህ ይህ ግብዓት ይህ ቅባት የኮኮናት ኦይሉ ራሱ የተለያዩ በፋብሪካ ደረጃ የሚዘጋጁ የዶድራንት አይነቶች ውስጥ ተካቶ ሊዘጋጅ የሚችል የሚካተትም ነው። ስለዚህ እንግዲህ በቤት ውስጥ በዚህ ሂደት አዘጋጅተን መጠቀሙ እራሳችን አዘጋጅተን በምንፈልገው መጠን ከምንም ከኬሚካልነት ነፃ የሆነ ስለሆነ ተስማሚ የሆነ ነው ማለት ነው። እና ካዘጋጆት በኋላ እንግዲህ ባዘጋጆት እቃ ላይ ጨምር ያለው እንደ ዶድራንት ያለ እቃም ካላችሁ ማካተት ይቻላል። እኔ ግን ያው በዚህ ሂደት እቃው ላይ ጨምር ያለውን በመቀጠልም እየተጠቀምኩኝ እንግዲህ አሳያችኋለሁ ማለት ነው እኔ በዘለቂታው የምጠቀመው የተስማማኝም የዶድራንት አይነት ነው። እንግዲህ አሁን መጪው በጋ እንደመሆኑ እንደዚህ አይነት ዶድራንቶች በእርግጠኝነት አስፈላጊ ናቸው። እንግዲህ ክረምቱን እያገባደድን ወደ በጋ እየሄድን ነው እና ከበጋው ጋር ያለው የሙቀቱ ሁኔታ ሰውነታችን በሙቀት ላብ ይኖራል እና አላስፈላጊ የሆነ ጠረን ሊመጣ ስለሚችል ያንን ለመዋጋት፣ ያንን ለመከላከል እንደዚህ አይነት ዶድራንቶችን አዘጋጅተን መጠቀሙ ይሄ ሰውነታችን አንዳንድ ዶድራንቶች ካያች ካያችሁ ስንጠቀማቸው ከመጠቀም ብዛት ብብታችንን ሰውነታችንን ጥቁር የማድረግ የማበላሸት ባህሪ አላቸው፣ ራሳቸው ዶድራንቶቹ እንዲሁም ደግሞ ከመጠቀምን ብዛት የተለያየ የተለየ የሆነ ሳይድ ኢፌክትነትም ያላቸው ዲዮድራንት አይነቶች አሉ። ይሄ የታወቀ ነው። ምክንያቱም በውስጣቸው ካለው ከኬሚካል የተነሳ ስለዚህ እንደዚህ ያሉ ግብዓቶችን ከኬሚካል ነፃ የሆነ አዘጋጅታችሁ ተጠቀሙ። ላለው ተወዱታላቸው የዛሬ ቪዲዮ ይህ ነው ባይ